ሰው ዛሬ ኢትዮጵያ ውስጥ እኔ እስካል ድረስ ትግራይ በመሆኑ የሚመኝ በጀግንነትም ቢሆን ጀግኖች ናቸው። ኦፍኮርስ አብሶሉት የኢትዮጵያ ሉዓላዊነት አስከብሮ የኖረ ሕዝብ ነው፣ ትልቅ ሕዝብ ነው። ግን ይሄንን ያልተረዳ አዳዲስ ትውልድ አለ። ዝም ብሎ ይሄ ኮሽም የሆነ የበቀለ ትውልድ አለ። ይህንን ሪያሊቲ እውነታ አያውቅም። መሆንም መባልም የነበረበት እንደው በጣም ጥሩ ነው ይሄ ግለሰብ ልንደግፋቸው ልንመክራቸው ይገባል። እሱ አደም ቢሆን ልጅቷ አደም ቢሆን ግን ይህም ባረግ ነው የተሻለ ወደፊት የሚያስቀጥለን ምት ነው። እኛ ጋ የሆነ የሆነ የሚኮረኩር ነገር እኛ ጋ የለም። ይሄ ባይሆን ፍቅራችን ይቀጠላል የምንለው ነገር የለም ማለት ክፉ ነገሮች ወይ ደግሞ እንደዚህ መጥፎ ነገሮች እና መሀል ላይ የለም። ይሄ ቢሆን ኖሮ ፍቅራችን ይቀጥላል ወይ ምናምን የምልበት ምንም ነገር የለም። ሁሉም እንደነበረው ነው የሆነው። የሶሻል ሚዲያ ግርግር ነው። ስለ ሶስት ነገሮች ደሞ ትኩሬ መናገር እፈልጋለሁ እዛው ያሉ አንደኛ ነገር ስለ አካውንት ነው። የተነሳ ወሬ አካውንቱ በሙሉ ወስዶታል፣ ከሱዳን ጋን ያለው እየተባለው፣ ርስ ከአምስት ወር ነው ስድስት ወር በፊት ነው መሰለኝ እና የአካውንቱን በሙሉ ከበኔ ስም የኔ ቲክታክ ሁለት አራት ነው ሶስት ቲክታክ ነበረኝ የራሴ በሙሉ ያለ ኢሜልና ያለ ስልክ ስልቅ ቁጥር አድርጌ የእሷን አካውንት ነው ወደዛ ያደረኩት፣ የኔ ኢሜልና ና የኔ ስልክ ማለት ነው። ምክንያቱም የዛን ጊዜ እሷ ኢሜል አልነበራትም፣ ስልክም አልነበራትም። እንድትወጣ ከዚ ሀገር ቤት ማለት ነው ከሀገር እየወጣች ባለችበት ጊዜ እሷ ወጥታ ወደ አሜሪካ ስትገባ የራሷን ስልክ ስታወጣ እና የራሷን ኢሜይል ምናምን ስታወጣ፣ አሁን የራስሽ ስልክ አለሽ የራስሽ ኢሜል አለሽ፣ በራስሽ ቀይሩ ተባብለን የራሷን ኢሜል ቀይራው በራሷ ስልክ አርገው፣ ስቲሊም ከኔ ጋ አለ አካውንቱ። የኔ አካውንት ደግሞ ከእሷ ጋም አለ ይሄ አካውንት ማለት ነው። አዲስ ነገር አይደለም። የእኔ አካውንት ከእሷ ጋ አለ፣ የእሷም አካውንት ከኔ ጋ አለ ማለት ነው። ምንም እንትን የሚያደርግ ነገር የለም። ሁለተኛ ደግሞ ስለ እናትየው ምንም ማንሳት አልፈልግም፣ ግን ብዙ ሰዎች ላይ ሶሻል ሚዲያ ስለ እኔ እናትየውን ሰድቧታል ምናምን ብዙ ወሬ አለ። እኔ እናትየውን አልሰደብኳትም። ስቲልም ይቅርታ ተለው ማለት ባዳ አይደለችም እች ሴትዮ ዘመድ ነች፣ ቤተሰብ ነች፣ እናት ነች። ለነገም ለእኛም እናታችን ነች እና እኔ መጥፎን ስድ ስል የማልተሳደብኩም ላይክ የልጅነት ሆኖም ላይክ ትንሽ የንዴትም ነገር ስለነበር ያወራኋቸው ቃላቶች በጣም ማይነጠ ስለሆነ ከሶሻል ሚዲያ ስለሆኑ በጣም ለራሴ የነበረኝ እና ማለት እኔም ተሳስቼ ሰድቢያት ከሆነ ወይ ያልገባኝ ብዬ ሰድቢያት ከሆነም ይቅርታ ላት እፈልጋለሁ። ግን አካውንቱ መጀመሪያ ቪዲዮን ማየት እፈልጋለሁ ይቅርታ ላለት ከዛ ግን ይሄ ቪዲዮ አለ። ይሄ እየሰደብካት ወይ አልነበረም ከተባለ ደግሞ የራሴ በራሴ አካውንት ቪዲዮ ሰርቼ ይቅርታ ብ ለህዝቡ ምንጠይቃለው። ይቅርታ ለእሷም ይቅርታ ጠይቃለ ለማንንም ሶሻል ሚዲያ ላይ ያለው ለማንም እኩዮቻችን ለራሱ ሶሻል ሚዲያ ላይ የምንጣለው ለራሱ ይቅር ይቅር እንባባለን። አጥፍቻለ ብድ ያለው ይቅር በለኝ ይቅር በኝ እንባባለለና አደለም። እሷ እናት ነች። ምንም ቢሆን ምንም ከማንም በላይ እናት ነች። ኢቨን ኢቨን የሆነ ጥል ላይ ሲመጣ የሆነ ላኪ ያለ መቀራረብ ነገር እንትን ሲመጣ ለራሱ ስታ ሽዚሩ እናተች ነች ምናምን ምናምን ነው የምልው በሁሉ ጊዜ እናት እናት ነች መጨረሻ ላይ መደበቂያ እናት ነች እና እኔም ለራሱ እንደዛ ነው የሚል ነው ሰው ወይዘሮ ቴና በመጀመሪያ እኔ መጥፎ ቃላቶችን አላወራውም እናት ነች ያንቺን ምንም ነገርም ላወጣ አልፈልግምን ምንም ነገርም አላወጣም መጥፎ ነገርም ስለአንቺ ያወራት ሶሻል ሚዲያ ላይ ካለ መጥፎ ነገርም ነገር ያወራት ምንም ነገርም፣ ሶሻል ሚዲያ ላይ ከልብ ቅድም ያልከው ልጅ የእናንተንም ግንኙነት ሲበጠብጥ የነበረው ልጅ የህዝብን በጥባጭ ነው። እናንተም ብቻ አይደለም ብሔር ብሔረሰብ የሚሰድብ ነው። ሲያሰኘው ይሄ የምትለው ልጅ የሆን የማኛው የምትለው ሲያሰኘው ኦሮሞን ይሰድባል ሲያሰኘው ትግራዋ ይሰድባል፣ ሲያሰኘው የአማራ ወሎዎች እንዲህ ናቸው እያለ ይሳደባል፣ ሲያሰኘው ጉሙዞች እያለ ይሳደባል፣ ሃይማኖት ይሳደባል። እምልህ ይሄ ግለሰብ ለህዝብም ክብር የሌለው ሰው ነው፣ ለሃይማኖት ክብር የሌለው ሰው ነው። የሶሻል ሚዲያ ሀሜተኛ ነው በአጭሩ በቃ ልክ አንዳንድ እናቶች አሉ ቡና ሲጠጡ በቃ ሁሌ የተሰብስበው የሆነ ርዕስ ፈልገው ማማት። እንደዚህ አይነት ግለሰብ እንኳንስ በእናንተ ጉዳይ አይደለም፣ በአገር ጉዳይ እና በህዝብ ጉዳይ አንድም ቀን መፍትሄ ሳይሆን ስድብና ነገር እንትን የሚል ስለሆነ ከእንደዚህ አይነት ሰው አይ ቲንክ አንተ ብቻ ሳይሆን ማንም ሰው መራቅ አለበት። እንደዚህ አይነት ቦታ ገብቶ ቁም ነገር እሰማለሁ የሚል ሰው ካለ ታሪኩን አለማወቅ ነው ግለሰቡ የግለሰቡ ስብእና ለማወቅ ነው። የግለሰቡ ስብእና በአዋቂነቱ አይደለም የሚታወቀው። ግለሰብ በስድብ እና በሀሜቱ ነው የሚታወቀው። ስለዚህ እንደዚህ አይነት ቦታ ሄዱ እንዳልከው እንኳን የእናንተን አይደለም፣ ህዝብን እንኳን እንደ ህዝብ ምን እንደሚል አይ ቲንክ ዓለም ፀሐይ ያወቀው ዓለም ያወቀው ፀሐይ ሞቀር ጉዳይ ነው። ሌላ ግን በዚህ አጋጣሚ አንተን ከመሰናበቴ በፊት አንድ ነገር ልንገር፣ ማንም ሰው በማንነትህ ሊያሸማቅቅ ቢል ብዙ ወንድሞች ብዙ እህቶች ከአንተ ጎን እንዳለን እንድታውቅ። አንተን ከተናገሩ እኛ እንመጣል። አሁን አንተ ፖ ካረጉ እኛ እንመጣል። ብዙዎች እጅግ በጣም ብዙዎች ከአንተ ጎን እንዳለን መታወቅ መቻል አለበት። ከአንተ ጋር እንዳለን መታወቅ መቻል አለበት። ሰዎች በሌላ ነገር፣ በማንነትህም በሌላ ነገር አንተን ፌስ ካረጉ እኛ እንመጣል። እኔ ብቻ ሳልሆን በጣም ብዙዎች ስለዚህ ከአንተ ጋር እንዳለን፣ አይዞ ልንልህ፣ በርታ ልንልህ፣ ከጎንህ እንዳለን እንድታውቅ እንፈልጋለን። በሪሌሽንሽፕ የሚሆን በህይወት የሚሆን በስራ የሚሆን እንዲሳካልን እንፈልጋለን፣ እንጸልያለን። ከጎን አለ። አንተን ሰው ሊናገርህና ሊነካህ ከፈለገ ግን እጅግ በጣም ብዙ ኃይለኛ ኃይለኛ ወንድሞች አሉኝ ይመጡባችኋል ብለህ እንድትናገር እንፈልጋለን። በማንነቴ ከነካችሁኝ ይመጡባችኋል። እግራችሁ እስኪቀጥን ድረስ እንደ ቄጤማ ሊነግሯችሁ የሚችሉ ሰዎች አሉ። እንዳትነቁኝ በማንነቴ ይበላል። አለበለዚያ ቀይ መስመሩን ከዘለላችሁ አሉ ሌሎች። ስለዚህ እሱን በዚህ አጋጣሚ ልነግርህ እፈልጋለሁ። ከጎንነን አንተ በጣም ያንግ ብሪሊያንት የሆን በጣም ሀንድሰም እንዲሳካላችሁ እንፈልጋለን። ልጅቷም ማነው ዴዚ የምትባሏ